አይነት ጉዶችን እያየን እንዳለ እኮ ወላሂ አላህ ይወቅ። መተት እንዳይሰራብኝ ምናምን ስለምፈራ እንዳትልኩልኝ ስጦታ ቤቴ ድረስ። ስጦታ መስጠት ከፈለጋችሁ በቲክቶክ ጊፍት ስጡኝ። በሰው መላክስ አይቻልም። ትቀልዳለች እንዴ? ቆይ ምንድን ነው የምትለው? እኔ እስከ ሰላሳ ነበረ። እስከ አርባ ቢሆንም እስከ አርባ ነው የምትመስለው። የአርባ አመት ሴት እርግጠኛ ነኝ። ቤት ውስጥ ደግ ጡረታ ልታወጣቸው ነው። የአንዳንድ ሰው መስፈርት ደግሞ እኮ በጣም ነው የሚገርሙው። የዚህ ሰው የስኪ ስሙል እሷ ግን፣ እኔ አንድ ነገር አለ፣ ያው ጥሎብኝ መቀመጫ ወዳለሁ አላት። ምን ምን መቀመጫ ጥሎብኝ ይወዳለሁ ቤትኛው ጉልበታቸው ነው። የአረብን ሽንት ቤት የአረብን ፎቅ የሚጠርጉት ቤትኛው ጉልበታቸው ነው። ምን አይነት ጊዜ ነው? ምን አይነት ህግ ነው? እነዚህ ልጆች ሜዲካል ምርመራ አልፎ ወደ አረብ ሀገር እኔ ደግሞ ቤተሰቦቹን ራሱ ነው የሚወቅሰው። ቤተሰብ እንዴት ነው በዚህ እድሜ የሚልከው? 14 13 ዓመት ናቸው እነዚህ ልጆች ከምታናግራ ሚስቶች ናቸው። ሚስቶች ከሆኑ ማሻላ። ግን መጨረሻ ላይ ያለችዋ ልጅ እያሳዘነችኝ ነው። ጓደኞቻችሁ ላይ ገንዘብ ማውጣት፣ ጓደኞቻችሁን መጋበዝ፣ ጓደኞቻችሁን ማዝናናት፣ ከዚህ ባለፈም ደግሞ ለጓደኞቻችሁ ገንዘብ መስጠትም ጤናማና ሰላማዊ የሆነ ሕይወት እንድትኖሩ እንደሚያደርግም በቅርቡ የወጣ አንድ ጥናት አሳይቷል። እናንተ እንግዲህ እንደሚታወቀው ጓደኞቼ ናችሁ፣ አስር አስር ሺህ ብር ስጡኝና እኔም ስቱዲዮ ላሳምር፣ እናንተም ሰላማችሁን ታገኛላችሁ። በደንብ እንንቃና እሱን ቀልድ ትደግሚ ወደ ኬት ኬት እንደመጣሁ አታውቁም እናንተ። ከሊቢያ ተነስቼ በሱዳን አድርጌ በሞያሌ ታጥፌ ነው የመጣሁት። አልሄድክም። ኢትዮጵያ ድንበር ነው ያለህም፣ እንደዚህ መሆን አለቅጥ እንደዚህ መሆን፣ ሳትወጣ ኢትዮጵያ ላይ ነው ያለው። አርባ ደቂቃ ወደዛ እምትደርስበት ነው። ከኢትዮጵያ ውጭ አልሄድክ፣ ከኢትዮጵያ ውጭ ቢባል አዎ ይባላል፣ ግን ኢትዮጵያ ርዕሰ ከተማው ላይ እያለ እና ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ፒስ ሁሉ ሰላም። እስኪ እንዴት ነው ህይወት? እንዴት እየያዛችሁ ነው? ሁሉ ነገር እየተገፋ ነው። ደስታም ሀዘንም አለ እንግዲህ፣ ብዙ ነገር አለ። እነዚህ እነዚህ ነገሮችን መቻል ነው እንግዲህ። ብዙ ነገሮች እንችላችኋል። እ ይሄ መቻል ደግሞ አያውቅታችሁ። በነገራችን ላይ አዱኒያ ስጅኑል ሙእሚን ወጀነቱ ልካፊር፣ በጣም የሚያጽናናኝ ቃሉ። ዛሬ ለወሬ ቦታ የለንም፣ ለወሬ ቦታ የለንም። ቀጥታ ነው ለቪዲዮችን ዳሃና ሀብታም ሲስቅ፣ እስኪ ልዩነቱ ምንድን ነው ብለን የሆነ ሪሰርች አድርገን ለማየት ሞክረን ነበር። እንዴት ነው እስቲ እስቲ መጀመሪያ ሀብታም ሲስቅ። አባዬ በቃ አባ አልቻልኩ ጠጦኝ እረ ይሄን ያክልማ፣ የሆነ የጎደለ ነገር አለ እንጂ እንደዚህ በሰላምማ አይደለም። በሰላም አይመስለኝም። አንዳንድ ፍቅር ደግሞ እኮ በጣም ነው የሚገርማችሁ። ፍቅር ሆነ ምን ሆነ አላውቅም፣ ብቻ ይሄን ቪዲዮ ሳይኔ በጣም ብዙ ነገር ነው የተሰማኝ። መጣች፣ በሰላም መታለች፣ እየሰገደ ነው አሁን ይሳ ቃል ውይስ እናለቅሳለን፣ ምንድን ነው የምንለው? አሁን ሀይ ምንድን ነው የምንለው? እዚህ ጋር ምንድን ነው የሚባለው? የሚባለውን ነገር ንገሩ። እስተክፊሩላ ንበል። ፍቅር እውር ነው የሚባለው ነገር አንዳንዴ እውነት ነው ልበል? ኢየሱስ ክርስቶስ ለዓለም እርሱም ደግሞ ማለት ነው ኢየሱስ ለዓለም ነው የተላከው ብዬ አምናለሁ፣ ነው ብላችኋል። እኔ ለዓለም ነው የተላኩት የሚል ማስረጃ ለቀፉ በጎች ለእስራኤል ቤት እንዳለው ሁሉ እኔ ለዓለም ነው የተላኩት የሚል ማስረጃ

ሰለምቴ መሆኑን ስሰማ ደግሞ ፌንት ነው የጨርኩት። እኔ ለዓለም ነው የተላኩት የሚል ማስረጃ፣ ለጠፉ በጎች ለእስራኤል ቤት እንዳለው እኔ ለዓለም ነው የተላኩት የሚል ማስረጃ ታውቃላችሁ። ግን ይሄ ልጅ ሰለምቴ እንደሆነ፣ ስለዚህ ልጅ ለማወቅ ስሞክር ያገኘሁት መረጃ ይሄ ነው። ልጁ በዚህ ትንሽነቱ ሰልሞ ነው ማሻላ። ሰለምቴዎች ግን አልተቻሉም፣ ከትንሽ እስከ ትልቅ ማለት ነው። ደግሞ ፊቱ ላይ ስ ያለው ወኔ ለእኛም ቢኖረን ብቻ ግን አላ ጠረ ህፃኑ ሁሱ ጠረ ህፃኑ ዶክተር ዛኪር እኔ እኮ በዚህ እድሜ ጭቃ እየጠፈጠፍኳ ኩኩሉ ጫወት ነበር። በነገራችን ላይ እንደዚህ አይነት ልጆችን ምትወልድ ማሐፀን ለሙስሊም ኡማት አስፈልጋለች። ስለ እናት አነሳ ነልቀረ እናት፣ በጣም ያሳዘኑኝ እናት ላሳ ስለ እናት ምን አሳወቀ? እንደዚህ ሆኖ ነው የሚያሳድጉ። ምርጥ ንግግር የደጋገምናት ነገር ግን ፍቀዱልኝ

ምግም አድላ የተሰብስበን የነበረውን ታስቀድሚናለሽ። ከራስሽ በፊት ታስበልጭናለሽ። በሚጣፍጥና በሚያ ከተለቅን በኋላም ቢሆንጉርሻዎችን ታስቀምጭ ነበር በአፋችን ውስጥ። ቤት ውስጥ አምስት ሰው የሚኖር ከሆነ አራት ዳቦ ብቻ ደግሞ ቤት ውስጥ ቢኖር እናት ምን ትላለች? እኔ ኮ ዳቦ አልወድም። እስቲ እናታችሁ የምትወዱ ሁላችሁም ስ ለእናታችሁ ያላችሁን ፍቅር በኮመንት ስር ሁላችሁ የእናቱ ለታዋን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለው ወላጅና ቲክቶክ ላይ ምን እየተካሄደ ነው መሰላችሁ ናሆ ምን ታውቁታላችሁ ከመንሱር የሆነ ቻሌንጅ ቀረበለት በዚህ አንድ ወር ውስጥ አንድ ሚሊየን የምትገባ ከሆነ አምስት መቶ ሺህ ብር ካሽ እሰጠሃለሁ ብሎ መንሱር ቃል ገባለት እና ይህንን ቃል ለመሙላት እንግዲህ ናሆም ደፋ ደፋ ቀና ሰዎችም እንደ ቻሌንጅ አድርገው ይሄንን ወሬ እያናፈሱት፣ እንግዲህ በጣም ብዙ ሰዎች ተረባርቦ እስከ አንድ ሚሊዮን ሊደርስ ነው። አሁን ኦልሬዲ ዘጠኝ መቶ ከምናምን ሺ ደርሷል። በጣም የሚገርመው ነገር ደግሞ ተመልሶ መንሱር የሆነ ነገር አውርተዋል። ምንድን ነው ያወራው? ብሩን ላለመስጠት ነው። ምን ምን እንደሆነ ብቻ ግራ ገብቶናል። ምን እንዳወራ ስ እናንተ ተረዱታላችሁ ብዬ ተስፋ አድርጋለሁ። ህዝቡ ማለት ነው በዳንኤል በጣም የውሀ ነው ክርስቶስን ነው ሰላሳ ቪዲዮ ነው የተሰራው። እግዚአብሔር ምስክሬን ሰላሳ ቪዲዮ እና እነሱ ናቸው። አንቺም ኮንፈርት ነሽ። ኧረ ጌታ ኢየሱስ ክብሩን ይውሰድ። መድሃኒዓለም ምስክሬ ነው። በራሴ አቅም ምንም ያለ ነገር የለም። እግዚአብሔር ግን በነሱ ፊት ሞገስ ሰጠኝ። ነውእያመሰገነነሁ እስ ኦልሬዲ እስከ ዘጠኝ መቶ ምናምን ሺህ ስለደረሰ ማለት ነው። መንሱር ደግሞ ማታ ይሄንን ሲያይ ማታ ላይ ሆነ ነገር አውርቶ ነበር። ምን አወራ? እኔ አንድ ነጥብ ምናምን ነው ይመስለኝ። እንዴ እስካሁን እኮ ስድስት መቶ ነኝ ምናምን፣ አምስት ከምናምን ነው ስድስት ከምናምን ነኝ አለ። በቃ እንግዲያውም ቻሌንጅ አድርግ፣ እኔ አንድ ሚሊዮን አስገባሃለሁ አልኩት። እንዴት ስለኝ፣ አምስት መቶ ሺህ ብር የእኛ ድርጅት ይሰጣል። ፊንቴክ ኢንቨስትመንት የአዳማው ብራንች የእኔ ስለሆነ እኔ ነኝ ሁሉም ነገር ኮንትሮል የማደርገው አምስት ብር አንድ ሚሊየን በዚህ አንድ ወር ውስጥ ከገባህ አልኩት። ተላረኩ ማይገብም ይገባል። መንሱር ይሄን እንዳይሆን መንሱር ልጁ ለፍቶ አንድ ሚሊየን ከገባ በኋላ እኔ ማለት እኛ ማንሰማ ይሄ ግፍ ነው። ለአንተ እና አባት እንግዲህ ስለሌላቸው እኛ አግኝተናታል። ምግብ አልበላም እነሱ የሚሰጡኝ ምግብ አልበላም ብላ እንጀራ ይዛላት የአንድ ሰዓት ተኩል መንገድ ነርታ ይዛላት ሄለች። እንግዲህ እነዚህ ህፃናትን እንዴት ነው አረብ ሀገር ምትልኩት ወላጆች እናት አባት፣ ሐራም አሌኩም የናስ በዚህ እድሜያቸው አረብ ሀገር የምትልኩ አረግፍ ነው አረግፍ ነው ተዉ እንዴ! ነገ እኮ አላህ እኮ ይጠይቃችኋል። በእነዚህ ህፃናትን እንደዚህ በዚህ እድሜያቸው አረብ ሀገር ምትልቁ ነገ ትጠየቃላችሁ። ይኸው እንደነዚህ ፓስፖርት እነዚህ ልጆች አሁን እስኪ እናንተ ፍረዱ። እዚህ ኦልሞስት አምስት መቶ ሰዎች አላችሁ። አምስት መቶችሁ እንደው ፍረዱ። አምስት መቶችሁም እንግዲህ ጭንቅላት ሰጥቷችኋል፣ አይን ሰጥቷችኋል። ፍረዱ እስኪ እነዚህ ልጆች ቆይ እንደነዚህ አይነት ልጆች ቤት ውስጥ አንተ ተነስተህ አምጣ፣ አንተ ተነስተህ አምጣ፣ አንቺ ይጂ ምናምን የሚባባሉት ናቸው። እነዚህ ራሳቸው ናቸው ቤተሰብ እንደዚህ ጨክኖ ከቤት የሚያወጣቸው። እንደ እነዚህ አይነት ልጆች እስኪ ምን ያውቃሉ? ይገባኛል፣ ችግር ሊኖር ይችላል፣ ቤተሰብ ሊቸግረው ይችላል። ግን እንዴትም ቢቸግረው እንደ እነዚህ አይነት ልጆች ወጥተው ራሱ ችግር ነው የሚሆንብን። በጣም የሰለችኝ ነገር ቢኖር ጭቅጭቅ ነው። ለምንድነው እኔ ላይ ጸብ አልፈልግም ጸብ አልፈልግም በቃ የኔ ባህሪ ቆይ መረዳት ይከብድል ይከብድሃሉ። እኔ መነጋገር አልፈልግም ሰው ፊት መጨቃጨቅ አልፈልግም። ቆ እኔ አንድ ነገር ተናገር ያልሆነ ነገር አለ አለ ወይ የለ የለም ያልኩ ሁሉ ነው የሚሆነው። ለምንድን ነው የማትሰማኝ? ለምንድን ነው የማተመደይ? በተለይ ደግሞ የማልፈልገው ነገር የቤታችንን ጣጣና አመት ቤት አልፈልግም። ምንም አይነት ጭቅጭቅ ውጭ ላይ አልፈልግም። እሱ እኮ የለም። ለምን እኛን አታይንም? ቆይ የምሬን ነው ምላችሁ። ይሄን የትዳር መስፈርተን ሳይ በቃ በጣም ነው ውስጥ የተነካው ማለት ነው። ልክ በቃ ተጋብቶ አለ ብለን ስናስብ በደካማ ጎኗ አመጣባት! በጣም ጸይም አይደለው። ቀይዳማ ይሆናላ። እሱ ይታወቃል ምን ቁመራችሜትር ከሰማንያ ሶስት ሜትር ከሰማንያ ድረስ ነበር የምትፈልገው። እንደውም አንተ ከሜትር ረጅም ወንድ ነው እንድነወደው ብላለች። እሺ ስራ ችግር የለውም ባይኖርክም አብረን ሰርተን እናድጋለን ብላለች። ግን የተማርክና መስፈርት አሪ ላይ ነው መርገው አንቺ መስፈርትሽን እንዳለ የሚያሟላ መጣ። እሺ አግብቶ ይፈታ ቢሆንም ችግር የለብኝም እንዲኖርኩ ችግር የለብኝ ብላለች። ነው ምንም ምን መቀመጫ ጥሉብኝ ይወጣል ወይ፣ ወይ መስፈት ነው። የላትም፣ በቃ የላትም። ሌላ በቃ ያላት ያላት ይሄን ሁሉ በቃ እንግዲህ ምን ይደረጋል? እኔ ምልክ ማለት ነው ገንዘብ የለህም ቱርክ ልካ እንድታሰራላት ኔትወርክ ሳይኖረው ገንዘብ ጌት ያመጣል። ሀቡዬ እኔ ከነ ማንነቴ በተፈጥሮ የሚወደኝ ነው እንጂ እኔ ካለኝ ነገር ላይ የምጨምረውም የምቀንሰውም ነገር አይኖረም። እኔ እንደኔ አክሴፕት የሚያደርገኝ ከሆነ ዌልክ፣ እንደዚያም አይሆን ከሆነ ግን አይሆንም ጀግና እኔን ከነ ሁሉ ነገር የሚወደኝ እንጂ ምንም ነገር የሚቀይር የሚቀንስ፣ የሚጨምር አልፈልግም። ጀግና ጥሩ ሄድክና ነገሮቹን አበላሸክ። ኦፍቶፒክ የምትሄጂው ነገር አለ ቶሚ አሪፍ ተሄጂና መጨረሻ ላይ ታግማ ሚሆለች። ቆይ እኔ አንድ ነገር ልበላችሁ። ማግባት ግዴታ ሆነ እንዴ? ማግባት ግዴታ ሆነ ይምራ ነው። እስቲ ይሄ ልጅ ደግሞ ምን እንደሚለን ስሙ። እስከ ሰላሳ ነበረ

አዳም ቀኝ ወደ አሜሪካ ሀገር አውሮፓ የምትፈልግ ሚስት ነው የምትፈልገው። የአንተ መስፈርት የምታሟላ አንዲት ሴት የአርባ ዓመት አንተ በሀያ ስምንት ዓመት እሷ በአስራ ሁለት ዓመት ሴት ልጅ የመውለድ ጊዜዋን እሱ ልጅ ምናምን እንዲህ አርባ አመት ላይ ምን ልታደርግ ነው ወንድሜ? አርባ አመት ከደረሰች ኦሬዲ እኮ የመውለድ እድሏ በጣም ዝቅ እያለ ነው መሄደው። ከዛ በኋላ ብዙ ልጆች ዳታገኝ ትችላለ ነው ወይስ ቤት አስቀምጠ እሷን እየከደም ከምናምን ምርቃት ለማግኘት ያህል አስበ ነው፣ ካልተናገርኩኝ እንዴት ነው ነገሮቹን? እስኪ ፊክስ አድርግልን ግራ ቀኙን አይተን ነው እኛ የምንወስነው። በዚህን ሰዓት እንግዲህ ሙስሊምን ለማጥላላት የማይደረገው ሲራ የለ። በመጽሐፍ ይጻፋል እንደዚህ በቲክቶክ ላይም ፊልም ይሰራል፣ እንደፈለጉ ይሰድባሉ፣ እንደፈለጉ ነው የሚሆኑ። ግን እንደዛም ሆኖ እስልምና ወላሂ ካለበት ደረጃ በእጥፍ ሆኖ ነው የሚያድግ። እንደዚህ ፊልም እየሰሩ እንደዚህ ድራማ እየሰሩ እንደዚህ እየተሳደቡን ቢሆኑም ህዝቡ ግን እየሰለመ ነው ያለው። አሁንም ምን እየሰሩ እንደሆነ ተመልከቷቸው። እዚህ አይነት ነገሮች እንግዲህ ፊልም እንደሆኑ ሁላችንም እንድናውቅ ይገባል። ግን የእስልምናን አለባበስ ለብሶ እስላምም መስሎ እንደዚህ አይነት ድራማ መስራት ቢግ ሼም። የራሳችሁን እምነት ትልቅና ለማሳየት እኮ ሌሎችን መሳደብ አይጠበቅባችሁ። የራሳችሁ ስራ ነው በቃ እዛ ጋ የእናንተን ሃይማኖት የሚያንጸባርቀው። የዓለምን ህዝብ በሙሉ በሚባል ደረጃ ስፔሲፊካሊ ደግሞ አፍሪካን፣ እስራኤል የሚባለውን ስም ብቻ ይዛ የሸወደች ሀገር ብትኖር እስራኤል ናት ለኔ። ምክንያቱም እንዴት መሰላችሁ? እስራኤል የሚባለው ይሄኛው ባንዲራ ማለት ነው። የዚህኛው ባንዲራ ሀገር ነው የማወራው። እና ምንድን ነው ይሄ ሀገር ሲመሰረት 1947 አካባቢ ነው የተመሰረተው ላይክ በሆነ ስቶሪቴል ባይብል ላይ ያለን አንድ ስቶሪ ብድግ አረጉና እኛ እስራኤል ነን የሚሉ ጄዎች ነን የሚሉ ሰዎች ጥርቅም ከየአለሙ ተሰባስቦ የሰሩት ነው እስራኤል የሚባለው እንጂ ላይክ ይሄ ብዙ ነገራቸው ከባይብሊካሉ ጋር አይገናኙ ሞስት ኦፍ ዴም አይ ላይክ የአይሁድ እምነት የሚከተሉ ሰዎች ናቸው፣ ክርስቲያኖች አይደሉም። ከሰባ አምስት ፐርሰንት በላይ በኢየሱስ ክርስቶስ መወለድ ይብን ያምኑ። 18% በላይ ደግሞ እንደምታውቁት ሙስሊም ነው። ሶ ላይክ እኚህ ሰዎች እት ነው የሚያረጉት ሙሉውን ዓለም በተለይ ጭካኔያቸው ነው የምታውቁት ነው ሆስፒታል ውስጥ ገብተው የሚደበድቡ በቦምብ ምናምን በቃ ላይክ ሩድ የሆነ ፖፑሌሽን ጥርቅም ነው እስራኤል ማለት እና ላይክ ፓላስታይኖች የሚባሉት ግን እኒህ ሲመጡ እስራኤል ሲመሰረት 1947 ከየቦታው ተለቃቅመው ጄኔቲክሳቸው ኢቨን እንኳን እስራኤል ሆን አይሆን አይታወቅም። ምክንያቱም በተበተኑበት አመት ሙሉ ለቀው እውነት ከሄዱ ያኔ ሰው ተዋልደው ጄኔቲክሳቸው ተበርዞ ግማሹ ፈረንጅ፣ ጥቁሩ፣ ምኑ ምኑ ጥርቅም ነው እስራኤል የሚባለው የዛሬው። ነገር ግን ሪል እስራኤላውያኖቹ ፓለስታይኖች ናቸው። ፓለስታይኖቹ ዘራቸው የመዘዘው ከእስራኤላውያን ናቸው፣ እዛው የነበሩ ናቸው። ገብቷችኋል? እንዴ ከፓለስታይኖች ነው እኮ የሆነች ትንሽ መታል የበሬ ኩላሊት መታል መሬት እኮ ነው። ይገፉ ይገፉ ይገፉ እስራኤል ብለው አደፋይናል ዛሬ እንደዚህ አይነት ሀገር ያቋቋሙት። ሲጀመር ፍላጋቸውን ኢቭን እንደምታዩት የአይሁድ እምነት ነው። ሴኩላሪስት ነን ይላሉ፣ ግን የምታዩት ፍላጋቸው የአይሁድ እምነት ፍላግ ነው። ኢቭን ምናቸው በቃ ብቻ በጣም በጣም በጣም በእስራኤል ዙሪያ ትልቅ የሆነ ሚስአንደርስታንዲንግ አለ እና ይሄን ነገር ትንሽ ከዚህ በኋላ ሰፋ አድርገን እንሰራዋለን። የት ተደራረጉ? አዲስ አካውንት ነው አልባጤላ ነው የሚባለው። አንድ ቀን እውነታው መውጣቱ አይቀርም። ያም ሆነ ይህ ሐቁ የበላይ ይሆናል። ዛሬ እንዴትም ፓወር ቢኖራትም፣ ለዛሬ ያዝንላቸው። ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ በሰላም ዓለይኩም ወራህመቱላሂ ወበረካቱ።